ሰላም ሰላም እንዲናችሁ። እንኳን ወደ ቻናል በሰላም መጣችሁ። ዛሬ በጣም ምርጥ የሆነ ትምህርት ይዣላችሁ መጥቻለሁ። እንግዲህ ፌስቡክ ላይ ብዙ ጊዜ ፍሬንዶቻችን ሆኖ ወይም ፎሎወሮቻችን ሆኖ፣ ነገር ግን ቁጥራቸው የማይሳራውን አንፎሎ አድርገን ለሌሎች እድል መስጠት የምንችልበት ሁኔታ እነግራችኋለሁ። መጀመሪያ ጊዜ ወደዚህ ቻናል መጣችሁ እንደሆነ እነግርሃነኝ ቻናልን ሰብስክራይብ በማድረግ ቤተሰብ ሁኖ። ውድ ቤተሰቦች ባላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናል በሰላም መጣችሁ ላይክ በማድረግ ጀምሩ። እንግዲህ አዳዲስ ሆናችሁም ሰብስክራይብ በማድረግ ኮመንት አስቀምጡ። እሺ በመጀመሪያ ወደ ፌስቡካችን እንገባለን። ፌስቡክ ላይ ገብተን እንደምትመለከቱት በዚህ አጋጣሚ ዩቱብ ላይ ያላችሁ ቤተሰቦች ፌስቡክ ላይ ቤዛ ታደሰ ነው የሚለ የኔ ስም ገብታችሁ በሰርች ባሮ ቦታ ላይ ቤዛ ታደሰ ካላችሁ ይመጣል። ፕሮፋይል ይሄ ነው። ቤተሰቡን ሁሉ በፌስቡክ እንግዲህ ምናልባት እዚ ጋር እንገባለን። አሁን እነ ስደስተ ሺ ዘጠኝ መቶ ፎሎወር አለኝ። እዚ ፎሎወር ውስጥ እንገባለን ማለት ነው። ቁጥራችሁ ወይ የማይሰራውን እንትን እናደርጋለን ማለት ነው። እና እዚ ጋ ፎሎወሮቼ ናቸው። እዚ እኔ ፎሎ ያደረግኳቸው ናቸው። ፍሬንድ ፎሎ ያደረግኳቸው ናቸው። እዚ ፍሬንድ ናቸው ማለት ነው። እዚ ፎሎወር ውስጥ ይገባለሁኝ። እዚህ ፍሬንድ ውስጥ ይገባሉ። ፍሬንድ የምለው ውስጥ ገብቼ አሁን ከነዚህ ቁጥራቸው የማይሰራውን አያለው ማለት ነው። አያለው እንደዛ እያደረኩኝ ለምሳሌ ይሄ ፍሬንዴ ነው፣ ግን ቁጥር ይሰራል ወይስ አይሰራም የሚለው ነገር ይሰራል። ስለዚህ ስለምሰራ ተዋለው ማለት ነው። ከዛ ሲቀጥል ደግሞ እሺ እዚህ ውስጥ ስገባለሁ። እዚህ ውስጥ ስገባ ቁጥሩ ይሰራል ወይ አይሰራም የሚለውን ነገር አያችሁ። አሁን ቁጥሩ አይሰራም፣ ሁለት ሺ ያ ሁለት ላይ ነበረ ያቋርጡ። ስለዚህ ይህንን ምን እናደርጋለን? አንፎሎ እናደርጋለን። ፍሬንድ ነው አንፍሬንድ እናደርጋለን። በቃ አንድ ሰው መቀበል እንችላለን በዚህ ቦታ ማለት ነው። ከዛ ደግሞ ሌሎችንም እንደዚህ አድርገን ቁጥራቸው የሚሰራ ከሆነ ቅርብ ጊዜ ነው ለጠቁት። አሁን ይሄ ያያችሁ በጣም ሎንግ ታይም ነው ይሄ። ስለዚህ እንደዚህ አይነት አንፍሎ አድርገን ሌሎችን አንፍላይ እንዳርገን ሌሎችን መቀበል እንችላለን ማለት ነው። አሁን የቁጥር ይሰራል? አዎ ይሰራል። ኦኬ አሁን ያን እንደሚሰራና እንደማይሰራ ታያችሁ። አሁን ይሄ ቁጥር አይሰራም። ስለማይሰራ ምን እናደርገዋለን? እዚህ ጋር እንደዚህ ነክተን፣ ታች እዚህ ጋር አንፍሬንድ የምለውን እንደዚህ ነክተን እንደዚህ አድርገን አንፍሬንድ እናደርገዋለን ማለት ነው። ሌሎችንም እንደዚህ እያደረጋችሁ እናንተ እንትን ማለት አሁን እዚህ ጋር ዝም ብላችሁ እንትናክተን። ለለ አሁን ይሄ ዛሬ ተለቋል ይሰራል። እሺ የምሰራውን እና ተከታዮች ስለቅ የሚከታተሉኝን እዚህ ጋር አሁን ይሄ እኔ ነኝ። አሁን ይሄ እኔ አሁን ድሮ ብራነች ቱጂ ሰሰሚ ድሮ ነው፣ በቃ ድሮ ነበር ነው ብር 2023 ነበር። እኔ ነኝ ተጠቀምኩትና አሁን እኔ አንድ ፍሬንድ እንዳደርጋለሁ። ምክንያቱም ያው ቦታ የማይሰራ ነው። ቦታ ከሚያስ ይሄው እንደዚህ አደርገን እንፈልጋለን። እንደዚህ አደርገን እንሰራ ከሆነ አያችሁ አሁን ይሄ 2022 ላይ ከሶስት አመት በፊት ነው እና ምን አደርጋለሁ ቦታ ይዞ ነው መቀመጥ ነው። ቦታ ይዞ ከመቀመጥ ሌሎችን አሁን ይሄ ለየኔ አምስት ሺህ ስላለፈ ሌላ ሰው መቀበል አልችለም። ስለዚህ አሁን ይሄ አያችሁ ይሄ አሁን የለም 2022 ላይ የማይጠቀሙትን እንደዚህ አንፍሬ እንዳርገን ከዛ አሁን ይሄ ይሄ እራሱ ያያችሁ ሎንግ ታይም ከቦታ ይዞ ከመቀመጥ ይመስለኛል ይሄ ይሰራል። የማይሰራውን ርሞ ማረግ ይሰራል። ኦኬ፣ አሁን እንትን ከማድረጋችን በፊት እዚህ ጋር ነው የምናየው። አሁን እዚህ ጋር ስናያያችሁ ማርች ስድስት ሁለት ሺ ሀያ ሁለት ላይ ነው ማለት ነው የግለሰብ የዚህ ፌስቡክ ባለቤት መጠቀም ያቆሙ ማለት ነው ፌስቡክን መጠቀም ያቆሙ፣ እዚህ ጋ ስታዩ ያስታውቃሉ ስጋ። ስለዚህ አሁን ይሄ በቃ ቦታ ይዟል እንጂ ተጠቅመ አይደለም። ምንም እየተከታተለኝ አይደለም፣ ምንም እየተከታተልኩት አይደለም። ስለዚህ ቦታ ይዞ ነው ቁጭ አለው። ስለዚህ ምን እናደርጋለን? በቃ እንደዚህ እናስወግዳለን ማለት ነው። አሁን ይሄ ሳይያችሁ፣ ይሄ ሁለተ 2021 ጁላይ 2021 ነው ስለዚህ እንደዚህ እያደረጋችሁ ማየት ነው። እናንተ እንደዚህ እያደረጋችሁ ታላላችሁ። እነዚህ ሚሰራ ቁጥር አይመስለኝም። በነገራችን ማትፈልጉትን እዚህ ያደርጋችሁ ማስተካከል ነው። ቤተሰብ በቃ ከዛ ደግሞ አሁን ያለች እንደዚህ አደርጋችሁ እናንተ አስተካክሉ ማለት ነው። አንድ ለአንድ እንደዚህ እያደረጋችሁ ማየት ነው። በቃ አስተካክሉ። ከዛ አሁን ደግሞ በጣም ትንሽ ደቂቃ አለኝ። አሁን ደግሞ ፍሬንድ የጠየቁትን እንቀበላለን ማለት ነው። አሁን እዚህ ከፍሬንድ የጠየቁትን ለማወቅ እዚች ጋር እዚችጋ እንነካለን እያቸው። አሁን በጣም ብዙ ሰው ክረን ጠይቆኛል። ነገር ግን በቃ ቦታ ስለሞላ ግን ፌስቡክን ማንም ሰው ላይክ እንዳያደርግ አድርጌያለሁ። ግን ለምን እንደሆነ እንደ ፔጅ ቀይሬ ነበረ፣ ግን እየሰራ አይመስለኝም። አሁን እዚህ ጋ እነዚህ በጣም ብዙ እንትን የጠየቁ ናቸው ነው። እነዚህንም ዝም ብለን አንቀበልም። አሁን ሪኮስት ፍሬንድ የጠየቀኝ ሪኮስት ፍሬንድ የጠየቀኝ አሁን ስድስት መቶ ምናምን ነው። አሁን እነዚህን እዚ ጋር ይናያለን። መጀመሪያ ከመቀበላችን ሀያ አራት ላይ ይሰራ የምሰራበት ቀን ሌሎችንም እያደረገ እስከ አስማ አድርገው እዛ እያደረጋችሁ መስጠት አለ። እሺ ውዶቼ፣ እንደዛ እያደረጋችሁ አሁን ለምሳሌ ይሄ የሚሰራ ከሆነ መቀበል ትችላላችሁ። ይሰራላችሁ። ይሄንን መቀበል ትችላላችሁ። እንደዛ ይረጋችሁ። አሁን ስላደረግኩት ቦታ አለኝ ማለት ነው። ስላደረግኩት አሁን ቦታ አለኝ፣ ስለዚህ ይከበላል። እነዚህ ጠይቅ እያልተቀበሉኝ ናቸው መሰለኝ። ጠይቃቸው ያልተቀበሉትን ደግሞ እራሱ ጠይቄ ያልተቀበለ መሰለኝ እና ቤተሰብ አመሰግናለሁ። እንደዚህ እያደረጋቸው እንደምሰራ አይታችሁ ምትን በለ ተቀበሉ ማለት ነው ቻናል ላይ ሰብስክራይብ በማድረግ ቤተሰብ ነው። አመሰግናለሁ። መልካም ጊዜ። ባይ ባይ